ከንጉስ ዳዊት ህይወት የምንማረው የመጀመሪያውና አስደናቂው ነገር ምንድን ነው ሲባል፣ ለትንሽ ነገር ታማኝ ሁን። እግዚአብሔር ዳዊትን እንደ ልቤ ይለዋል። ወንድሙ ደግሞ የልብህን ክፋትና ትቢት አቃሉ ይለዋል። አያችሁ፣ እግዚአብሔር ስለ እናንተ የሚለው ሌላ፣ ሰዎች ደግሞ ስለ እናንተ የሚሉት ሌላ ሊሆን ይችላል። አብሮ አደጉ የአባቱ ልጅ ወንድሙ ችግር ቢቀጥመው ፕሮቴክት ሊያደርገው የሚገባ ታላቅ ወንድሙ ሞዴል ሊሆነው የሚገባ በብዙ መልኩ አብሮት ሊሆን የሚገባ ወንድሙ ዳዊትን ሲያየው በልብ ውስጥ ክፋት ልብ ውስጥ ትዕቢት አያለዋሉ። እግዚአብሔር ደግሞ ዳዊትን እንደ ልቤ ነዋል። እንደውም ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ ብሎ ስለ ዳዊት ልብ ይመሰክርለታል። አንድ ሰው ከዳዊት ህይወት ምን ሊማር ይችላል ሲባል ወዳጆቼ ታማኝነት የራስ በሆነ ነገር አይደለም። ታማኝነት የሚመዘነው የራስ በሆነ ነገር አይደለም የራስ የሆነ ነገር ጥንቃቄ እንጂ የሚባለው ታማኝነት አይባልም። ታማኝነት በሰው ጉዳይ ነው የሚገለጠው። ሁለተኛው ታማኝነት ደግሞ በብዙ ነገር ሳይሆን በትንሽ ነገር ነው የሚለካው። ዳዊት አርባ ዓመት ነው እስራኤልን የመራው። ዳዊት በወጣበት ድል ያደርጋል፣ ያሸንፋል። በዛ ዘመን ከዳዊት ይልቅ ቁመት የነበራቸው፣ ችሎታ የነበራቸው፣ ልምድ የነበራቸው ብዙዎች አሉ። ወዳጆቼ ይሄ ቅባት ሳሙኤል እጅ ላይ ያለው ቅባት ዝም ብሎ ቅባት አይደለም። ታሪክን የሚቀይር ቅባት ከተራ ሰው ወደ ሌላ ሰው ወደ ትልቅ ሰው የሚቀይር ቅባት ነው። ይሄ ቅባት ዝም ብሎ ቅባት አይደለም። ይሄ ቅባት ካረፈባችሁ በኋላ ኖርማል ሆናችሁ መቀጠል የምታሰብ ጉዳይ አይደለም እና ዳዊትን እግዚአብሔር አምላክ በምድረ በዳ አይቶታል። በዳዊት ይወስድ ትመለከቱ ይላችሁ ለሰው በሆነ ትንሽ ነገር የታመነ ለእግዚአብሔር በሆነ ትልቅ ነገር ተሾመ። የምትጽፉ ሰዎች ለሰው በሆነ ትንሽ ነገር የታመነ እረኛ ለእግዚአብሔር በሆነ ትልቅ ነገር ላይ ተሾመ። አያችሁ ህዝቡን የሚመራ እስራኤልን የሚያስወጣና የሚያስገባ ሆነ እና ታማኝነት በሰው ጉዳይ ነው። ታማኝነት በትንሽ ነገር እዚህ መካከልም ሆነ በማርሴል ቴሌቪዥን መልክቱን የምትሰሙ ሰዎች ምናልባት ሰው ቤት የምትሰሩ ድርጅት ላይ የምትሰሩ የምታገለግሉ ወይም ልዩ ልዩ ኃላፊነት እምነት የተጣለባችሁ ቤተሰቦቻችሁ ጠብቅልኝ ይሄን ስራልኝ ወይም ደግሞ አሰሪዎቻችሁ አለቆቻችሁ በልዩ ልዩ መንገድ እናንተ ጋር እምነት ጥለው አንዳች ነገር የሰጧችሁ ሰዎች እጃችሁ ላይ ያለውን ነገር በልታችሁ ነጋችሁን እንዳትበሉ፣ እጃችሁ ላይ ያለውን ነገር አጥፍታችሁ ነጋችሁን እንዳታጠፉ፣ ብርሃናችሁን እንዳታጠፉ አትጠራጠሩ። ምናልባት እንደ ሞኝነት እንዳላዋቂነት ምናምን ሊሰማችሁ ይችል ይሆናል። አንዳንድ ሰዎች አንተ ብልጣ አደለህም፣ አታቅበትም፣ መብላት አትችልበትም ብለው ሊሉ ይችላሉ። ነገር ግን በእርግጠኝነት ነግራቸዋለሁ። በጥቂቱ የታመነ ለዛውም በራሱ ጉዳይ ሳይሆን በሰው ነገር ሎያል የሆነ ሰው እግዚአብሔር አምላክ በሚቀጥለው ሲዝን ፕሮሞት ያደርገዋል፣ ክብር ይሰጠዋል፣ ዝና ይሰጠዋል፣ ሰማይን መስኮት ይከፍትለታል፣ ጠላቶቹን ይመታለታል፣ በድል ያወጣዋል፣ በድል ያስገባዋል፣ በጠላቶቹ ፊትለፊት ራሱን በዘይት ይቀባዋል። አያችሁ። የሰውን ነገር ከጥፋት ካስጣላችሁ እግዚአብሔር አምላክ እናንተን ከውርደት እናንተን ከማጣት እናንተን ከችግር እግዚአብሔር አምላክ ኔክስት ሲዝን ላይ እውነቴን ነው የምነግራችሁ፣ ኔክስት የሚለው ሲዝን የእናንተ እንደሚሆን አትጠራጠሩ። የሰው ነገር እየጠፋ እያያችሁ፣ የሰው ቤት እየፈረሰ እያያችሁ፣ የሰው ስም እየተበላሸ እያያችሁ፣ ወይም እናንተ ጋር ያለ አደራ ኃላፊነት እየተበላሸ እያያችሁ፣ ጸጥ ብላችሁ ስታበቁ እዚህ መታችሁ እንደ ታዛቢ አትሁኑ። ወይም ደግሞ ልክ እንደ ጸላይ ጸላይ አድርጋችሁ እግዚአብሔር በሰጣችሁ ኃላፊነት ላይ ጉዳዩ የእናንተም ባይሆን ዩ ሀፍ ቱ ቢ ሎያል ኮሚትድ መሆን አለባችሁ። መጽሐፍ እንዲያለ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። አለ አየ። እግዚአብሔር በእያንዳንዱ ጉዳይ ላይ ሰውን ይመዝነዋል፣ ቼክ ያደረገዋል። ማን ያውቃል? አሁን በተቀጠርክበት ስራ ቦታ አሁን ባለሽበት ቦታ ላይ እግዚአብሔር እየጥፍ መዘነሽ እንደሆነ ቼክ እያደረገሽ እንደሆነ ማን ያውቃል? ወዳጆች በሚቀጥለው ሲዝን ቤተክርስቲያንን ፕላንት አድርገው ለትውልድ የሚሆኑ ሰዎች ዛሬ ለመሪዎቻቸው የጎኑ ውጋት ያልሆኑ ሰዎች ናቸው። ዛሬ በተሰጣቸው ዲፓርትመንት ላይ ሎያል የሆኑ ሰዎች ናቸው። በየትኛውም ጉዳይ ላይ በራሳችሁ ጉዳይ ከሆነ ክርር የምትሉት ያ ጥንቃቄ ነው እንጂ ታማኝነት አይደለም። ታማኝነት በሰው ጉዳይ ነው፣ ለዛውም ሰውየው በሌለበት ነው። ስለዚህ ታማኝነት ደግሞ ደሞዝ ይከፍላቸዋል። ለዚህ የእግዚአብሔር ቃል ሲናገር ዳዊትን አስመጣው፣ ከዛ አስቀባው። ከምክንያት በላይ የሆነ ህይወት ነው ታማኝነት፣ ከምክንያት በላይ የሆነ ህይወት ነው። ዳዊት ከበቂ በላይ ምክንያቶች አሉት። ምን እንዲሆ በጎቹ ሲበሉ ቆሞ ለማየት ወይም ደግሞ ከመጣው አደጋ ራሱ ለማሸሽ ሪፖርት ለማድረግ። ዳዊት ከበቂ በላይ ምክንያቶች አሉት። ወዳጆች፣ የታማኝነት ከምክንያት በላይ የሆነ ህይወት ነው። በነገራችን ላይ እስራኤልና ፍልስጤን በገቡት በዚህ ጭንቅ ውስጥ በጎልያድ ምክንያት አባቱ ነው መልእክት ልኮት ወደዛ ሰፈር የሄደው ፈልጎ አይደለም። የሚገርም ነው። ኮሚትድ ሆኖ ሰሚት አድርጎ በምድረ በዳ በማይመቹ ሁኔታ ውስጥ የአባቱን ጥቂት በጎች ለዚህ ነው እግዚአብሔር አየ። ይሄ ልጅ ለአባቱ ጥቂት በጎች ሎያል ከሆነ እስራኤልን ይጠባል ያስገባና ያስወጣ ዘንድ እግዚአብሔር አምላክ ለሚበልጥ ነገር ሾመው። ለምንድነው እኛ ኢትዮጵያኖች በብዛት በቀንጨረን ቀንጨረ የምንቀረው ቢባል እኛ በጣም የምንቸገርበት ጉዳይ ቢኖር ቢኖር ያርኖት ሎያል ታማኝ አይደለንም። ለቤተሰቦቻችን፣ ለጎረቤታችን፣ አብሮ ለሚሰራ ስታፍ፣ ለሚያቀን በተለያየ ጉዳይ ገንዘብ ወስደን ሚስጥር ሰምተን ብቻ በተለያየ ጉዳይ ምናልባት እግዚአብሔር በእኛ ይወት ታማኝነትን በምን ጉዳይ እንደሚፈልግ ባይታወቅም ሎያል አይደለም። ስለዚህ የእግዚአብሔር ቅባት እንዴት አርጎ እኛ ላይ ይስራ፣ እንዴት አርጎ ፕሮሞት ያርገን፣ እንዴት አርጎ ወደፊት ይውሰደን፣ እንዴት አርጎ ይሹመን፣ እንዴት አርጎ ከትውልድ መለካከል መዞ አውጥቶ አይከን ያድርገን። ሰው ስለናንተ ምንም አይነት አመለካከት ይኑረው፣ አይ ጉዳዩ እጃችሁ ላይ ያለው ትልቅ ይሁን ትንሽ ያ ጉዳይ የእናንተ አይሁን፣ እናንተ ግን በእጃችሁ ያለውን ነገር ከእግዚአብሔር እንደተቀበላችሁ ቆጥራችሁ በፍጹም ታማኝነት በጉዳዩ ላይ ከቆማችሁ ከኖራችሁ፣ ኔክስት ሲዝን እግዚአብሔር አምላክ በጥቂቱ ነገር ለታመኑለት ሰዎች በታላቅ ነገር መሾም ይችልበታል። ሰዎች ሲጨንቃቸው አንተ ወደ አይምሯቸው ትመጣለህ ወይ ተስፋ የመቁረጥ ስሜት ሲሰማቸው ሲያዝኑ አንተ ወደ አይምሯቸው ትመጣለህ ወይ? ካልመጣ፣ አትጠራጠር። በሰላሙ ጊዜ ስጋታቸው ነህ። ሲያስቡ የሚፈሩ ከሆነ ያውቁዋል። ስትዘለዝል ምላስና፣ ሰንበር፣ ዱለት፣ አሮስቶ፣ ድቢቶሎ ምናምን ስታረክ በደንብ ስትከተክት ሰው እንኳን በትዳሩ ችግር ሲገጥመው ሮጦ የሚሄደው ሎያል ነው ብሎ ለሚያምን ሰው ነው። ከችግር ያወጣኛል ብሎ ትረስት የሚያደረገውን ሰው ነው። ስለዚህ ሁኖስ ነገ እግዚአብሔር አምላክ ለሀገር፣ ለትልልቅ ካምፓኒ፣ ለትልልቅ ድርጅት፣ ለትልቅ ቤተክርስቲያን ይፈልጋል። ስለዚህ ኳይርነ ኳይሩስ ሎያል ሁን አሸርነ ትምህርት ክፍል ነህ፣ ሎያል ሁን፣ በታማኝነት ተመላለስ። ምክንያቱም በዚህ ዘመን ለመጋቢያቸው ሎያል የሚሆኑ ሰዎችን አንድም ፍርፋሪ ለቃሚ የጥቅም ተካፋይ የሚል ታፔላ ላይ ለጥፉላቸዋል። ሁለትም ደግሞ ከሱ ጋር የሆነ ጉዳይ ስላላት ነው ይባላል። በእኛ ሀገር ጀግንነት፣ በእኛ ሀገር ጉብዝና፣ በእኛ ሀገር የጽድቅ አርበኝነት የሌላውን ቆብ መቅደድ ስለሆነ፣ ክብረ ቢስ ማድረግ ስለሆነ፣ መላጨት ስለሆነ፣ ለዚህ ነው እንደ ትምህርት ቤት ጽድ የተከረከመ እኩል ቁመት ያለ እልፍ ያላለ አንድ አይነት ህይወት ምንኖር ሎያል ከሆናችሁ ደመወዛችሁ ከሰው እጅ አይደለም። ከእግዚአብሔር እጅ አንድ ሁለት ሶስት አራት አምስት ተብሎ ይከፈላችኋል። ከዳዊት ህይወት የምታየው ነገር በእግዚአብሔር ላይ ታመን። አንተም እንደ ዳዊት በእግዚአብሔር ላይ ታመን። በየትኛውም ጊዜ በየትኛውም ቦታ ለሚገጥመው ሰልፍ ዳዊት በክንዱ አይታመንም። በትናንትና ድሉ አይታመንም፣ በእግዚአብሔር ይታመን ነበረ። ወዳጄ ነገ ከነጎዲያ በሚገጥምህ የትኛውም ሰልፍ እንዳትታወክ፣ የምትታመንበት የታመንክበት አምላክ ክንዱ ብርቱ ነው፣ አይዝልም፣ አይታክትም ማስተዋሉ በማንም አይመረመርም። ሳኦል ለዳዊት ስለ ጎልያድ ሲነግረው እንደዚህ አሉ፣ እሱ አለው ከልጅነቱ ጀምሮ ጦረኛ ነበር አሉ። ምን ማለት ነው? አብሮ አደግነን እንደማለት። አንዳንድ ሰው እኮ አይንገር፣ የችግርህን ትልቅነት አይንገር። በችግር መስትሬቱን የያዘ እኮ ነው የሚመስልህ። ከልጅነቱ ጀምሮ አሉ። የት ያውቀዋል? እሱ ጦረኛ ነው፣ አንተስ ልጅ ነህ ገና፣ ብላቴና ነው። በጣም የሚገርማችሁን ነገር ልንገራችሁ። ዳዊት ይመስለኛል ፎር ዘ ፈርስት ታይም ይመስለኛል ከጠላት ሰራዊት ጋር ወታደር ጋር ሲገጥም፣ እሱ ከዚህ በፊት ከአንበሳ ከድብ ጋር ወዳጆች ወዳጆቼ፣ ልምድም አይኖራችሁም። ስትታዩ በጣም ያነሳችሁ ብትመስሉም፣ እንደውም መጽሐፉ ሲናገር እንደዚህ ብለው ሳኦልን፣ አንተ አለው አንድ ፍሬ ልጅ ነህ። አንብቡት ቃሉን። አንተ አንድ ፍሬ ልጅ ነህ፣ በዚህ ላይ ልምድ የለህም። ከዛ ያለው ጉዳይ አንድ ነገር ነው፣ ቃል በቃል አትችልማ። አንብቡት። አትችልም፣ አትችልም። ሰዎች ስለ አንተ ያላቸው ምልከታ ምንድን ነው? ትምህርትን አይተው፣ ቁመትን አይተው፣ ኤክስፒሪየንስን አይተው አሁን ያለበትን ሁኔታ አታልፈውም ብለው ሊሉ ይችላል። ግን መቶ ፐርሰንት አንተ እነሱ በሚሉ ነገር እግዚአብሔር ላይ ያለህን እምነት

ከጠላት መንጋጋ ያዳነ ትላንትና የመራ እግዚአብሔር አምላክ ነው። ይሄን ሲዝን ያሳየ ለነገም ደግሞ መታመን ያለበት ኢኮኖሚህን አይደለም፣ ዘሮችህን አይደለም፣ ዘመዶችህን አይደለም፣ እግዚአብሔርን መታመን ድል ይሰጣል። የሚስማማ ሰው ካለ አሜን ይበል። አላውቅም ለስንቶቻችሁ እግዚአብሔር አምላክ መልስ እየሰጣችሁ እንደሆነ አላውቅም። በምን አይነት ሰልፍ ውስጥ እያለፋችሁ እንደሆነ አላውቅም። ምን አይነት ጥያቄ ቤታችሁ ላይ እንዳለ አላውቅም። ከምን ጋር እየተናነቃችሁ እየኖራችሁ እንደሆነ አላውቅም። እግዚአብሔር ግን እያላችሁ ያለው ነገር እንደዚህ ነው። ትላንትናን አሳልፌ እንደሰጠኋችሁ ነገንም አሳልፌ እሰጣችኋለሁ። ትላንት እንደረዳኋችሁ ነገንም እረዳችኋለሁ። ትላንት እንዳገዝኳችሁ ነገንም አግዛችኋለሁ። ትላንት ክረምቱን እንዳሻገርኳችሁ የዚህን አመት ክረምት አሻግራችኋለሁ። ይሄን አመት የልጆቻችሁን ትምህርት ቤት እንደከፈልኩ የሚቀጥለውንም ዓመት እከፍልላችኋለሁ። እግዚአብሔር ቃል ሲናገር በኤርሚያስ መጽሐፍ ምዕራፍ 17 ቁጥር አምስት ሲናገር እንደዚህ ይላል በስጋ ለባሽ የሚታምን ስጋ ለባሽን መመኪያ ያደረጋል በምድረ በዳ እንዳለቁት ተቋጥጦ ይሆናል። ጫው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይም ማለት በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው ለፍተው ለፍተው ለፍተው መልካም ነገር ሊመጣ ሲል ቀድሞ ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላቸዋል። ከደስታ ከጉብኝታችሁ በፊት ከረፍታችሁ በፊት ከሰላማችሁ በፊት ከክብራችሁ በፊት ቀድማችሁ አትሞቱም። ልክ ነው። የምትሰሩበት ታይም አለ፣ የምትሮጡበት ታይም አለ፣ የምትደክሙበት ታይም አለ። ደግሞ ሌላ ሲዝን አለ፣ የረፍት ሲዝን ይባላል። እግዚአብሔር ያሳርፋቸዋል። አሜን ይባላል። ልክ በእግዚአብሔር የማይታመን ሰው መልካም ነገር ሲመጣ አይም አየ ሲዝን አለ ማለት ነው። መልካም ነገር የሚመጣበት ወቅት አለ። አሁን ክፉ ነገር ከባድ ነገር ውስጥ ካለ ነገ ደግሞ ዛሬ ከብዶ የኖርክ ሊሆን ይችላል። ነገ ግን ቀሎ ትኖራል። ዛሬ ተጨንቀ ተጠበ እመነኝ እንዲህ እንደተጠበብክና እንደተጨነቅክ ሕይወት አበቃ። ደግሞ ቅልል ብሎ የምትኖርበት ዘመን ይመጣል። ሻንር እግዚአብሔር ስማ፣ እግዚአብሔር እንደ ሀገር እንኳን ዲቫይን ቪዚቴሽን መለኮታዊ ጉብኝት ላይ የሚያደርግበት ታይም አለ። በዛ ጊዜ መልካም ነገር በመጣ ጊዜ አይም አለ ሰው በሰው የሚታመነው ሰውዬ መልካም ነገር በመጣ ጊዜ ካላየ፣ በተቃራኒው እግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል ማለቱ ብራዘር፣ ከሰው ጋር መሆን በራሱ በእግዚአብሔር የመታመን ውጤት ነው። ታውቃለህ፣ ሰዎች አብረው ካሉ አብረው ያሉ አንተ ማግኔት ስለሆንክ አትራክት ስለምታደረጋል፣ ምንም ስለሚስብ አይደለም። በእግዚአብሔር የማይታመን ሰው አለ ሰው በሌለበት በደረቅ ምድረ በዳ ጫው ባለበት ይቀመጣሉ። ሀብታምን ብትሆን እኮ ሰው ባለበት ስትሆን ነው እንጂ ሰሃራ በረሃ ላይ ሀብታም ብትሆን ምን ያደርግልሃል? ቢያንስ አጠገብ ሆነው እርስዎ እኮ ሀብታም ኖት የሚሉ ሰዎች ያስፈልጓል። የሚያጣጡ ሰዎች ያስፈልጋሉ። አብረው የሚያባሉ ያዘዝከውን ምግብ የሚያባሉ ሰዎች ያስፈልጋሉ። እስኪ ያዛን ተሚያዝ ለእኔ አምጣ። አብረው የሚያቋርጡ ከሰው ጋር መሆን፣ ሄሎ የሚደውልልህ ሰው ማግኘት የእግዚአብሔር አብሮነት ውጤት ነው ታውቃለህ። የሚደውልልህ በእግዚአብሔር የመታመን ውጤት ሰው አብሮክ እንዲሆን ያደርጋል። እንግዲህ ሰው ቤት ሰርቶ ሲጨርስ ነገር አልጋ ባልጋ ሲሆንበት ሲቀናል ቀን ሲወጣለት እንደ ሰንባም ቦሳ ሊፈነድቅ ይችላል። ከፊት ይቀመጣል፣ ቀሚስ ያሰፋል፣ ኩታ ይደርባል። ሲሆን ሲሳካ ሲቀናለት ዳዊትን በጣም ዩኒክ የሚያደርገው በጣም ልዩ የሚያደርገው አምልኮን በተመለከተ ዳዊት ሲዝኑ ቆንጆ ሲሆን ሁኔታዎች ሲስተካከሉ ብቻለም በማይመች ሁኔታ ውስጥ እንኳን ሳይቀር እግዚአብሔርን ያመልካል፣ እግዚአብሔርን ያመሰግናል። እግዚአብሔርን አለ ሁልጊዜ ሁልጊዜ እባርከዋለሁ፣ ከዛ ምስጋናውም ዘወትር በአፌ ነው፣ በማንኛውም ሁኔታው እባርከአለ ምስጋናው ዘወትር በአፌ ነው። ታንክ ጂሰስ አመሰግና አለ ነ ጌታ እባርከለ ነ ጌታ ሰልፍ ውስጥ ሆኖ እግዚያብርን ያመሰግናል። እያጣ ያመሰግናል፣ እየቸገረው ያመሰግናል። ጫካ ለጫካ ዱር ለዱር ይሄደ አብረውት ያሉ ጠቅላላ ወንጀለኛ በመንግስት ቴሌቪዥን ተፈላጊ የሆኑ ጠቅላላ ትዝካ ከናባል የልመና ንጀራ እንደተቀበለ ዳዊት የልመናን የልመና እንጀራ እየበላ ሁሉ ያመሰግነው ነበር በማንኛውም ሁኔታ ውስጥ ዛሬ እኛ ነገራችንን ሰርቶት መንገዳችንን አቅንቶት ማምለክ መዘመር የሚከብደን ሰዎች ብዙዎች ነን የጤናችን ተጠብቆ ሰላማችን ተጠብቆ ግራና ቀኝ ጎረቤት ሳይነካን በብዙ ክብር ውስጥ ሆነን ዳዊት ግን የሚገርም ነው እግዚአብሔርን በመከራ ውስጥ ሆኖ በሰልፍ ውስጥ ሆኖ ያመሰግነዋል ወዳጆቼ ሁልጊዜ እናገራለሁ ድምፅ ስላለ መዘመር የገቢ ምንጭ ሊሆን ይችላል በመከራ ውስጥ መዘመር ግን ክርስትና ነው በልባችሁ ተቀኙለት አመስግኑ። ይሄን ጌታ ባርኩ። ይሄን ጌታ ከሁኔታው በላይ ከሰልፉ በላይ ከተግዳሮቱ በላይ የምትሄዱት እየዘመራችሁ ስለሆነ፣ ተቀኙለት፣ በአዲስ ቅኔ፣ በአዲስ መዝሙር። ዝም ብላችሁ የሊሊን ብቻ የቤቲን ብቻ ወይ የመስፍንን ብቻ ወይ የተከስተን ብቻ ድገቡት አይደለም የተባላችሁት። ቤት መታ አልመታ፣ አማረ አላማረ፣ ቆንጆ የሆነ አልሆነ ኢዳዝንት ማተር፣ ነፍሳችሁ ለአምላካችሁ እንድት የሚቀኝለት ለእናንተ ከእናንተም ይወጣ። ለበጉ የሆነ ቀን ያስፈልገዋል። በቃ ዝም ብለ በለው በለው። መኪና እየነዳ በለው በግር እየሄድ በለው ታክሲ እየጠበቅ በለው። ተናገረው፣ አምላክን አመስግነው። ምስጋና ዘወትር እንዴት ነው ሲሉ፣ እግዚአብሔር ይመስገን ደህና ነኝ ባል። ሁሉ ሰላም ነው ወይ ሲሉ፣ እግዚአብሔር ይመስገን። ምስጋናው ዘወትር በአፌ ነው እንዳለ። ነገር ተበላሽቷል። እንዴት ነው ሲሉ፣ እግዚአብሔር ይመስገን ባል። አሁን አንተ እዚህ ጋር ዋልዝ ተደርጎል፣ ሬጌ ተመትቶል፣ ዲስኮ ተጨምሮል፣ ችክችካ ሲደረግልህ አይደለም እንደ ሺው እንደዚህ እንደዚህ እምትለው ዘወትር ምስጋናው በአፍ ስለሆነ በማንኛውም ጊዜ በየትኛውም ቦታ እንደዚህ ትላለህ። ሁሉ ሰላም ነው ወይ ስትባል፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው እኔና ልጆች እኔና ቤቴ ደናነን ወተን ገብተናል። እሱ በዙፋኑ ላይ አለ። በማደሪያው አለ። የሚሰማኝ ሰው ካለ አሜን ይበለይ። እኔ ዛሬ ይህን ቃል እያካፈልኩ ነገ ወተ ይሄንን ስታደርግ ድል በጂ ይገባል። ድል በጂ ይገባል። ሰልፉ ወደ ድል ይቀየራል። ምስጋና የሚገባውን እግዚአብሔር እንጠራል። ከጠላቶች አየ ዳዊት ውለታውን አይረሳም። እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ ከማን ባዳ ነው ጊዜ ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳ ነው ቀን እግዚአብሔር በረዳ ቀን በፈወሰ ቀን የስራ በ ር በከፈተልህ ቀን የጀመርከውን ባስጨረሰ ቀን በጠላቶች የፊት ለፊት ዘይት ራስን በቀባ ቀን በጎበኘ ቀን በዛን ቀን ውለታውን አትርሳ፣ አትርሳ ያደረገልህን። ታውቃላችሁ የእኛ ሀገር ሰዎች ሲናገሩ እንደዚህ ይላል። አንገት ለመብላት ብቻ ሳይሆን ዞሮ ለማየትም ያገለግላል ይላሉ። ስለዚህ ወደኋላ ይርክ እያስታወስ እግዚአብሔር ያደረገልህ እግዚአብሔር ካልተቀላቀለው ቀስት ነው ዳዊትን ያዳነው ውለታውን አይረሳም። በገና እየደረደረ ሀገር ሰላም ነው ብሎ ሙዚቃ እየተጫወተ ድንገት የቀናት መንፈስ ቢመጣበት፣ ቀስቱን ቢወረውረው፣ ካልተቀላቀለው ቀስት እግዚአብሔር ታደገው። ስንቶቻችሁ ናችሁ ካልተቀላቀላችሁት ቀስት የዳናችሁት? በቀን ከተቆፈረላችሁ ጉድጓድ በሌሊት ያመለጣችሁ ስንቶቻችሁ ናችሁ በቃ የተባለው ነገራችሁ የተቀጠለ ስንቶቻችሁ ናችሁ? ታሪካችሁ እንደ አዲስ እንደ አዲስ እያለመለሙ ያለ በእናንተና አለቀ በተባለ በእናንተና በሞት መካከል አንድ እርምጃ ቀረ በተባለ ጊዜ ደርሶ ጣልቃ ገብቶ ከሞት የታደጋችሁ ሜዲካል ሪከርዳችሁን ያስተካከለ ታሪካችሁን የቀየረ ስንቶቻችሁ ናችሁ እዚህ ቤት ውስጥ? ውለታውን እንዳትረሱ፣ እንዳትረሱ ቸርነቱ

ብዩ አለው። እግዚአብሔርን አሁን ባቆም አለብኝ እንጂ የለብህም። የተደረገልኝ ይበልጣል ውለታ ብዙ ፈጽሞ ይሄን አረሳል። እንደውም በቀደም ማስታወሻ ደብተሬ ላይ ጻፍኩ፣ ምናልባት ከሞትኩ እዛ መቃብሬ ላይ እግዚአብሔር ቸርነት ያደረገለት አንድ ሰው እዚህ ያለ እንዲባልልኝ፣ የተረዳ ሰው፣ የታገዘ ሰው፣ አቅም ጉልበት የሆነው ሰው ውለታውን እንዳትረሱ። እንደ ንጉሥ ዳዊት ለሌሎች ምህረት አድርግ። ስለ ዮናታን ስል ቸርነት የማደርግለት ብቻ ለ ያሉ ስለ ዮናታን ስል የእግዚአብሔርን ቸርነት የማደርግለት ከሳኦል ቤት አንድ ሰው አለና እግዚአብሔር ቀን ባወጣልህ ጊዜ እግዚአብሔር እንጀራ ባበላህ ጊዜ እግዚአብሔር በረዳህ ጊዜ ባገዘ ጊዜ ለሌሎች ምህረት አድርግ። እንደ ዳዊት የኃይል ሚዛን ወደ አንተ በዞረ ጊዜ በጠላትክ ላይ እንደወደድክ የማድረግ እድሉም አቅሙም ባገኘህ ጊዜ የገፋህን ለመጣል፣ የመታህን ለማቁሰል፣ ያሳዘነህን ለመስበር እድሉ በእጅህ በገባ ጊዜ በዛን ጊዜ ለሌሎች ምህረት አድርግ። ዳዊት የሚገርም ነው። ሳኦል የልመና እንጀራ እንዲበላ አድርጎታል። በሞትና በእኔ መካከል አንድ እርምጃ ቀረ እስኪል ድረስ ጨንቆታል ግን ሳኦል በሞተ ጊዜ ዳዊት አለቀሰ እናንተ የእስራኤል ቆነጃጅት ወርቀ ዘቦ ያለብሳችሁ ለነበረ ሳኦል አልቅሱለት ዮናታንና ሳኦል እንደ ንስር ፈጣን እንደ አንበሳም ብርቱ ናቸው አያላን እንዴት ወደቀዋል እንዴት ወደቁ እናንተ የጊልባው ተራሮች ጠላ ይውረድባቸዋል የሳኦል ሞት በተነገረው ጊዜ ዳዊት ፌሽታ አላደረገም አዘነ ምረት የሚያደርግ ሰው ነው ዳዊት በፍጹም ልክ እንደ ንጉሥ ዳዊት በእግዚአብሔር ተስፋ አትቁረጥ እግዚአብሔር ይታመናል እንጂ አይጠረጠርም እግዚአብሔር ይደገፉታል እንጂ አይሰበርም። እግዚአብሔር ይደበቁበታል እንጂ ፈጽሞ እሱ አያጋልጥም። እግዚአብሔር የሚቀጣበት በትር ብቻ ሳይሆን ያለው የሚያስጠጋበት ምርኩዝ አለሁ ያስ አድርጎ ያደርጋቸዋል ወደ ቅፉ ወደ ራሱ። በእግዚአብሔር ተስፋ እንዳትቆርጡ። አሁን የቆየ የዘገየ ሲመስላችሁ እንዳትቆርጡ። ይችልበታል። እሱ ደግሞ በነገራችን ላይ ከሰራ ኖርማል አሰራር አይሰራም። አውት ኦፍ ናቹራል ሎ ስለሚሰራ በተለመደ መልኩ አይደለም የሚሰራው። የሰው ሁሉ በሚገዛበት ዘመን ካልገዛ እመነኝ፣ በሚሸጥበት ዘመን ትገዛ። እንደ ዳዊት ቃሉን ሜዲቴት አር ተማር፣ ተናገረው። ዳዊት ቃሉን ይናገራል ማንም ቢናገር እንደ እግዚአብሔር ቃል ይናገር እንደሚል ተናገረው ቃሉን ከዛ ለቃሉ ዲተርሚኔሽን ይኖር፣ ቁርጠኝነት ይኖር። በእግዚአብሔር ቃል ጉዳይ ዶንት ኮምፕሮማይዝ ኮምፕሮማይዝ እንዳታደርግ። መጽሐፍ ሲናገር እንደዛለ የእግዚአብሔር እጅ በእኔ ላይ መጣች አለ። ንፋስም የለም ደመናም የለም። በነብዩ ላይ እኮ ነው የመጣችው እጁ። ይሄ ሸለቀዋል በውሃ ይሞላል። እኔ ባረኳችሁ በጌታ በኢየሱስ ክርስቶስም፣ ጎደሏችሁ ይሞላል። የእግዚአብሔር በረከት በሚቀጥለው ሳምንት አሳዷችሁ ቤታችሁ ይገባል።